እስኪያስቡት በቢሊዮን የሚቆጠር ዓመታት በጨለማው ጠፈር ውስጥ ሲንከራተት የቆየ ከሌላ ኮከብ ስርዓት የመጣ እንግዳ ነገር በድንገት የሥርዓተ ፀሐያችን ድንበር ጥሶ ቢገባ ምን ይፈጠራል? ዛሬ የምናወራው ስለዚህ አስገራሚ እንግዳ ነው። ስሙ ስሪ አይ አትላስ ይባላል። እሱም ከእኛ ፀሐይ ስበት አምልጦ እኛ ካላወቅ ነው ሌላ ኮከብ ዙሪያ ከተፈጠረ በኋላ እኛ ጋር ደርሶ በከፍተኛ ፍጥነት እያለፈ ያለ ያልተለመደ ኮሜት ነው። ሳይንቲስቶች በዚህ ኮሜት ውስጥ ያገኙት ነገር የሌሎች ስርዓት ፀሐዮች የልደት ሚስጥር ይዟል። ይህ ብርቅዬ የጠፈር ጎብኚ ምንድን ነው? የያዘውስ ሚስጥር ምን ይሆን? እንዳያመልጣችሁ ከእኛ ጋር ቆዩ። ነገሩ እንደዚህ እንደዚህ እያለ ይቀጥላል ማለት ነው። ሰላም፣ የዚህ ቻናል ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ልናወራ የመጣነው ነገር ከዚህ በፊት በስርዓተ ፀሐይ ወይም ሶላር ሲስተም አይተን የማናውቀው እጅግ አስገራሚ እንግዳ ነው። በህዋ ውስጥ ከሌላ ኮከብ ስርዓት ተነስቶ እኛ ጋር የደረሰውን ስሪ አይ አትላስ የተባለውን ኮሜት በተመለከተ ሳይንሳዊ ግኝቶችንና ና ዋና ዋና ባህርያቱን በዝርዝር እንመለከታለን። ቪዲዮውን ላይክ በማድረግ ና ቻናላችን ሰብስክራይብ በማድረግ የቤተሰባችን አካል ይሆኑ። አብረን ወደ ጥልቁ ህዋ እንዝማል። ስሪአይ አትላስ ማለት በሰው ልጆች ታሪክ ውስጥ በስርዓተ ፀሐያችን ውስጥ ሲያልፉ ከተገኙት ሶስተኛው ኢንተርስቴለር ኦብጀክት ሲሆን ስሪአይ የሚለው ስም የመጣው ሶስተኛ ኢንተርስቴለር የሚል ትርጉም ሲኖረው አትላስ ደግሞ ይህንን ኮሜት ለመጀመሪያ ጊዜ ያገኙት ቴሌስኮፕ ፕሮግራም ስም ነው። የዚህ ኮሜት ትልቁ መለያ ባህሪው በፀሐይ ዙሪያ የሚዞሩ ፕላኔቶችን፣ ኮሜቶችም ብናያቸው የሽክርክሪታቸው ወይም ኤሊፕቲካል ሲሆን እሱ ግን ሃይፐርቦሊክ የሚባል ነው፣ ክፍት መንገድ ነው። ይህም ማለት በፀሐይ ሰበት ተይዞ የፀሐይን ኦርቢት መዞር አይዞርም ማለት ነው። አንዴ ከገባ በኋላ ተመልሶ ይወጣል ማለት ነው። ይህ ኮሜት በቢሊዮን የሚቆጠሩ ዓመታት በህዋ ውስጥ ከተጓዘ በኋላ ወደኛ እንደመጣ ይገምታል። ያው እንግዲህ እንደምናውቀው ስሪአ አትላስ የስራ ትላስ ጉዞ ሳይንቲስቶችን በጣም ያስገረመባቸው ብዙ መንገዶች አሉ፣ ብዙ ነጥቦች አሉ። ከሱም ውስጥ አንዱ ውህደቱ ኮምፖዚሽኑ፣ የጄምስ ዌብ ስፔስ ቴሌስኮፕ እንዳሳየን ከሆነ ባደረገው ጥናት የኮሜት በውስጡ ካርቦን ዳይኦክሳይድ እና ውሃ በከፍተኛ መጠን እንደያዘ ተገኝቷል። ከዚህ ቀደም በስርዓተ ፀሐያችን ኮሜቶች ላይ ከታየው በተለየ መልኩ የካርቦን ዳይኦክሳይድ እና የውሃ ጥምረት እጅግ በጣም ከፍተኛ። ይህ ግኝት ኮሜቱ ከተፈጠረበት ሌላ ሶላር ሲስተም ስለነበሩ የሙቀት መጠን እና ውህደት ሁኔታዎች ጠቃሚ ፍንጭ ይሰጠናል ተብሎ ይታሰባል። ይህ ኮሜት ያልተለመደ እንቅስቃሴዎችን አሳይቷል። ማለትም ገና ከፀሐይ በጣም ርቆ እያለ እንኳን የጁፒተር አካባቢ ሲደርስ ሌላ ጉብኝቶች ፀሐይ አካባቢ ሲደርሱ የሚለቁትን ኮማ የተባለ ማለትም የጋዝና አቧራ ውህድ እሱ ገና ጁፒተር ምህዋር አካባቢ ነው እያለ መልቀቅ የጀመረው እና ይህ ኮሜት ደግሞ ፍጥነት አለው፣ በጣም ፍጥነት አለው እና የዚህ ኮሜት ፍጥነት በሰዓት ወደ 210 ሺህ ኪሎ ሜትር ገደማ የሚደርስ ፍጥነት እንደሚጓዝ ተሰጥቷል። ይህ ፍጥነት ከፀሐይ ስበት ማለትም የፀሐይ ግራቪቴሽናል ፎርስ ይዞት እንዳይሽከረከር ያደርገዋል ማለት ነው። ከእሱ ለመውጣት በጣም ቀላል ያደርግለት። እናም እንደተባለው ከሆነ የኮሜት አደጋ የለውም ማለትም፣ መሬትን በጣም በሰፊ ርቀት ስለሆነ ቷት የሚሄደው መሬትን ይመታታል ተብሎ አይጠበቅም። ግን ሳይንቲስቶች ታዲያ ለምንድን ነው ይህንን ኮሜት የሚያጠኑት ብለን ልንጠይቅ እንገደዳለን። እና ያንን ስናይ ምን እናያለን? ይሄ ስሪ አይ አትላስ የተባለ ኮሜት የተፈጠረው ከሌላ ሶላር ሲስተም ነው። ማለትም የእኛ ሶላር ሲስተም አርዝ፣ ጁፒተር እያለ የእኛ ምህዋር እንዳለው ሁሉ ይህም ኮሜት የተፈጠረበት ሌላ ሶላር ሲስተም ይኖራል ማለት ነው። ይህም ማለት በውስጡ በረዶና ጋዝ የሌለ ኮከብ ስርዓት የውህር ታሪክ እና ውህድ መረጃን ይዟል ማለት ነው። ይህ ደግሞ የእኛ ስርዓት ፀሐይ እንዴት እንደተፈጠረ ለማወቅና ከሌላ የኮከብ ስርዓቶች ውስጥ ህይወት መኖር ይችላሉ ወይ ማለትም ይህ ኮሜት ከመጣበት የሶላር ሲስተም ውስጥ ህይወት መኖር ይችላል ወይ የሚለውን ጥያቄ እንዲያነሱ ያደርጋቸዋል ማለት ነው። ያው ምን ያህል እየለፉ እንደሆነ ህይወትን ማርስ ላይ ለማኖር ጨረቃላይም ለመገንባት የሚያደርጉትን ጥረት እናውቃለን። ያው እዚኛው ሶላር ሲስተም ላይ ደግሞ ይሄኛው የኃይለኛ ካርቦን ዲክሳይድ እና ውሃ ስላለው የተወሰነ ተስፋ ጥለውበታል ማለት ነው። በዚህ ምክንያት በተጨማሪ ደግሞ ይህ ኮሜት ገና በፀሐይ አልተበላሹም፣ የቁሳ አካሎቹ የተሰሩበት ነገሮች አልተበላሹም። ስለዚህ ይሄኛው ልክ እንደ ታይም ካፕሱል ያገለግላቸዋል ማለት ነው። ከዚህ በፊት ኢኤስኤ የሚባል ኤጀንሲ፣ የአውሮፓ የህዋ ኤጀንሲ ኮሜት ኢንተርሴፕተር የተሰኘ ተልእኮ አንዱ ዓላማ እንደ ስሪአይ አትላስ ያሉ ከሌላ ኮከብ ስርዓት የመጡ ነገሮችን ለመያዝ እና በቅርቡ ርቀት ሆነው ለማጥናት ነው። በአጠቃላይ ስሪአይ አትላስ የህዋን ስፋት እና በውስጡ ያሉትን እጅግ አስገራሚ ክስተቶች የሚያሳይ ብርቅዬ ወሳኝ ግኝት ነው። ስለዚህ ለሳይንቲስቶች ይሄ በጣም ጠቃሚ ነው ማለት ነው። ይህ ኮሜት እንግዲህ በቅርቡ ከስርዓተ ፀሐያችን ድንበር ለቆ ይወጣል ተብሎ ይታሰባል። ነገር ግን ሳይንቲስቶች በሀብል በጄምስ ዌብ እና በሌላ ቴሌስኮፕ የተሰበሰበውን መረጃ እንደ ማጥኛቸው ማለትም ይህን ኮሜት ለማጥናት ይቀጥሉበታል ማለት ነው ማለት ከወጣም በኋላ ከኛ ረቆም ስለሆነ የሚሄደው ያጠኑታል ማለት ነው። ስለዚህ ይህን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን። ስለ ስሪአይ አትላስ ያላችሁን አስተያየት ኮሜንት፣ ኮንስፓይረሲ ቲዎሪዎችም ካሏችሁ በኮሜንት ቦታው ላይ አስቀምጡልኝ። በቀጣይ ሌላ አስገራሚ ህዋ መረጃ እንመለሳለን። መልካም ጊዜ። ይህ ነገሩ እንደዚህ እንደዚህ እያለ ይቀጥላል ማለት ነው።